ሰላምና ጤና በእያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዕለተ እሁድ የምሳ ሰዓት የስፖርት የመረጃ ሰዓታችንን ወደ እናንተ ለማድረስ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እጅጉን እንግዲህ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን የማደርግ ይሆናል። እንኳን ለ1446 ተኛው የኢዳል ፈጥር በዓል በሰላም አደረሳችሁ አደረሰን ለማለት ፈልጋለሁ፣ ለመላው የእስልምና እምነት ተከታዮች በሙሉ። በዛሬው ፕሮግራማችን በርከት ያሉ የዝውውር ጉዳዮችን ነ በተለይ ትልልቆቹን ክለቦች የተመለከቱ እጅግ ሰፋ ያሉ ዘገባዎችን የምናነሳ ነው የሚሆነው። ፎአርባሩ ፕሮግራሙን እየመራው ቆይታ አደርጋለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ ይቆዩ። ማንቸስተር ዩናይትድ የቡንደስ ሊጋውን ኮከብ ማስፈረም ይፈልጋል። ማንቸስተር ዩናይትድ የቦሪሲያ ዶርትመንዱን አማካይ ፌሊክስ ኒሜቻን በክረምቱ የዝውውር መስኮት ለማስፈረም በቅርብ እንደሚከታተሉት ነው የስካይ ጀርመኒው ጋዜጠኛ ፍሎሪያን ፕሌተንበርግ የተናገረውም። ዩናይትዶች በሩበን አሞሪም ስር የስራ የሚበዛበትን የመጀመሪያ ክረምት ለማሳለፍም እየጠበቁ ሲሆን እስከ አራት የመጀመሪያ ቡድን ፈራሚዎችን ለማምጣትም ኢላማ ያደረጉ ሲሆን፣ ኒሜቻንም በመሀል ሜዳ ላይ እንደ አማራጭነት ለይተውታል። ዩናይትዶች ለ24 ዓመቱ ወጣት ገና ተጨባጭ ንግግሮችን ወይም ድርድሮችን አላደረጉም ምክንያቱም አሁንም በንሜቻ ጉዳይ ላይ ከውሳኔ አልደረሱም ነገር ግን ንግግሮችን ለማድረግ ከተወሰነ በዶርትሙንድ እስከ ሰኔ 2028 ድረስም ኮንትራት ላለው የጀርመን ኢንተርናሽናል ቢያንስ 50 ሚሊዮን ዩሮ ሊጠይቁ ይችላሉ እንደ ታማኙ ጋዜጠኛ ፍሎሪያን ፕሌተንበርግ ዘገባ ከሆነ ዩናይትዶች ንሜቻን በቅርበት እየተከታተሉት ቢሆንም ወደ እንግሊዝ ለመመለስ አማካዩ ገና አልጠየቁትም። ንሜቻ 14 ዓመታትን በማንቸስተር ሲቲ አካዳሚ ያሳለፈ ቢሆንም በ2021 አንድም የመጀመሪያ ቡድን ሳያደርግ ወደ ቮልስበርግ መሄድ ችሏል። በጀርመን የማይታመን ተብሎ የሚወሰደው የ24 ዓመቱ ወጣትም በዚህ የውድድር ዘመን ለቦሪሲያ ዶርትመንድ መደበኛ ጀማሪ ሆኖ ብቅ ያለ ሲሆን በሁሉም ውድድሮች 27 ጨዋታዎችን አድርጎ 3 ጎሎችን አስቆጥሮ ሁለት አሲስቶችን አድርጓል። ዩናይትዶች በክረምቱ የመሃል ሜዳ ትልቅ ማሻሻያ ሊያደርጉ ግድ ይላቸዋል። የክሪስቲያን ኤሪክሰን ኮንትራትን የሚያልቅ ሲሆን፣ ካሴሚሮ ኮንትራቱን ሊጠናቀቅም አንድ ዓመት ስለሚቀረው ለመልቀቅ ዝግጁ ነው። ስለሆነም ዩናይትዶች በመሃል ሜዳ ጀርመናዊውን አማካይ ለማስፈረም ትልቅ ፍላጎት እንዳላቸው ታውቋል። ሩበን አሞሪም በክረምቱ ወጣትና አቅሙን አውጥቶ መጫ ሊቀጣጠረውት የሚችል አማካይ ማምጣትን ይፈልጋል። ዩናይትዶች እንደ አደም ዋርተን ካሉ አማካዮች ጋርም ቢያያዙም የዶርትሙንዱ ወጣት አማካይ ግን ፍሌክሲ ኒሚቻ ጥሩ አማራጭም ይሆንላቸዋል ተብሎ ነው የሚጠበቀው። ቸልሲዎች በዝውውር መስኮቱ ቅድሚያ የሚሰጡት ሁለት ቦታዎች ናቸው። በቸልሲ የቀጣይ አመት የውድድር ዘመን ከመጀመሩ በፊት በኤንዞ ማሬስካ የመጀመሪያው ቡድን ስብስብ ውስጥ ጉልህ ለውጦችን ለማድረግ በማሰብ ከጁላይ መጨረሻ የክረምቱን የዝውውር እንቅስቃሴ ለመጨረስም እየፈለጉ ነው። ሰሚያዎቹ ከዚህ ክረምት የዝውውር መስኮት በፊት በርካታ ፊርማዎችን ማግኘታቸው ይታወሳል። ዳሪዮ ኢሶጉ፣ ኤስቴቫኦ ዊሊያን፣ ኬንድሪክ ፓይዝ፣ ማይክ ፔደርሰን እና ጂኦቫኒ ኩዌንዳ ሁሉም ወደ ቸልሲ መምጣታቸው የተረጋገጡ ወጣት ባለተሰጦች ናቸው። አሁን ላይ የቸልሲ ትኩረት አብዛኛው በውጪ እንግሊዝ ዝውውሮች ላይ ሲሆን ከጁላይ በፊት ዝውውሮችን ማጠናቀቅ ይፈልጋሉ። ዘአትሌቲክ አትሌቲክ እንዳስነበበው በዚህ ክረምት የቸልሲ ቅድሚያ የሚሰጣቸው ጉዳዮች አዲስ የመሀል አጥቂና የቅኝ ክንፍ ተጫዋች ማስፈረም ነው። የኢፕስዊች ታውኑ ሊያም ዴላፕ በአጥቂ መስመር ላይ የክለቡ የረጅም ጊዜ ኢላማ ሆኖ ሲቆይ፣ ኒኮ ዊሊያምስ ከአትሌቲክ ቤልባውና ጄሚ ባይኖ ጌቴንስ ከቦሪሲያ ዶርትመንድ የቸልሲን ትኩረት ስበዋል። ቸልሲዎች ቡድናቸውን ከማጠናከር በተጨማሪ ከመጪው የውድድር ዘመን በፊት ተጫዋቾችን ለመልቀቅ ስራዎች ተጀምረዋል። ይህ ማለት ክለቡ በርካታ ኮከቦችን ለመልቀቅም ይፈልጋል። እንደ አክሰል ዲሳሲ፣ ራሂም ስተርሊንግ፣ ካርኒ ቺኮሜካም፣ ፍሌክስ፣ ጃኦ ፌሊክስ፣ በንችልዌል ያሉ ተጫዋቾች ይሸጣሉ ተብሎ ሲጠበቅ ሬናቶ ቪጋ፣ ኬርናንድ ዌስቤሪ ሆል፣ ክሪስቶፈር ኢንኩንኩ ና ትሬቨር ቻሎባህም ከስታንፈርድ ብሪጅ በቋሚ መልቀቅም ጋር ስማቸው እየተያዘ ነው። ከሰኔ በፊት ቸልሲ ዝውውሮችን ለማጠናቀቅ ከሚገፋባቸው ምክንያቶች አንደኛው በ2025 የዓለም ክለቦች ዋንጫ ተሳትፎ ነው። ቸልሲዎች በዚህ ክረምት ቡድናቸውን የማደስ ፍላጎታቸውን ግልጽ ነው። ሰማያዊዎቹ ከዓለም ዋንጫ ውድድር በኋላ ለተጫዋቾች የሚሰጡት ረፍትም ጠባብ ስለሆነ ዝውውሮች ከውድድሩ መጠናቀቅ በፊት መጨረስ ይፈልጋሉ ነው የሚለው ዘገባው። አንዶኒ ኢራኦላ በአትሌቲኮ ማድሪድ ራዳር ላይ ያለ ተጫዋች እንዲመጣ ቦርንመዝን ጠይቋል። የክሪስ ዞሊስ ስም በክለብ ብሩሽ ካሳለፍነው ድንቅ የውድድር ዘመን በኋላም በዝውውር ገበያ ላይ መሰማት ጀምሯል። በሁሉም ውድድሮች 13 ጎሎችን አስቆጥሮ 10 ለጎል የሆኑ ኳሶችን አመቻችቶ ያቀበለው ወጣቱ ግሪካዊ የክንፍ መስመር ተጫዋች የበርካታ ታላላቅ ቡድኖችን ቀለብስቧል። ከነዚህ መካከል አትሌቲኮ ማድሪድ አንደኛው ነው። ቦርንመስ በአንዶኒ ኢራኦላ ፍላጎት ተጫዋቹን ወደ ፕሪምየር ሊግ ለማምጣት በማሰብም እድገቱን በቅርበት እየተከታተሉት ይገኛሉ። ግሪካዊው ተጫዋች ከባለፈው አመት ጀምሮ ከፍተኛ እድገት አሳይቷል። ራሱን በቤልጅየም እግር ኳስ ውስጥም በጣም ጥሩ ተስፋ ሰጪ ከሆኑ ተጫዋቾች መካከል አንዱ አድርጎ አስቀምጧል። የዞሊስ ፍጥነቱ፣ አንድ ለአንድ ግንኙነቱ፣ ወይም ተጫዋቾችን በቀላሉ ቀንሶ የማለፍ ብቃቱና በጎልፊት ያለው ብቃቱ ብዙ እንግዲህ ፉክክር ካላቸው ሊጎች በመጡ ክለቦች ዘንድም ተፈላጊ ተጫዋች አድርጎታል። በስፔንና በእንግሊዝ ውስጥ የዞሊስ ስም በትልቁ እየተነሳ ነው። ተጫዋቹ በማጥቃት ክፍል ውስጥም ለየትኛውም ቡድን ትልቅ ነገር መስጠት በመቻሉ የዞሊስ ፊርማ በሁሉም ቡድን አስደሳች ይሆናል ተብሎ ይጠበቃል። በአትሌቲኮ ጉዳይ የስፖርት ማኔጅመንቱ አቅም ያላቸው ወጣት ተጫዋቾችን ማፈላለጉን ቀጥሏል። እናም ዞሊስ በረጅም ጊዜ ለውጥም ሊያመጡ ከሚችሉ ተጫዋቾች ጋር በመመደብ ፊት መስመሩን ለማጠናከር ከፍላጎታቸው ጋርም ይስማማል። በሌላ በኩል ባለተሰጥኦን የማሳደግ ብቃቱን ያሳየው አንዶኒ ኢራኦላ የዞሊስ ወደ ቦርንመዝ መምጣት ለቀጣዩ የውድድር ዘመን በፕሪምየር ሊጉ በቦርኑስ ከፍተኛ ጥራት ደረጃን ሊያመጣ እንደሚችል ይታመናል። ክለብ ብሩሽ በተጫዋቹ በኩል የሚፈጠረውን ፍላጎት ስለሚያውቅ አሳማኝ የሆነ ጥያቄ ካላገኘ በቀላሉ እንዲለቅም አያደርገውም። የማድሪዱ ቡድንም ሆነ የእንግሊዙ ክለብ የእሱን ፊርማ ማረጋገጥም ከፈለጉ በፍጥነት መንቀሳቀስ ይጠበቅባቸዋል ተብሎ ነው የሚታሰበው። ወደ ስፔን ሊመለስ የሚችለው የቀድሞው የባርሴሎና ተጫዋች። በባርሴሎና ተጫውቶ ያለፈው ፖርቱጋላዊው ተጫዋች ከስፔን ቡድን ጋር ስሙ በመያያዙ ወደ ስፔን ሊመለስ ይችላል። ፍሬንካው ከባርሴሎና ቆይተው በኋላ ወደ ላሊጋው ሊመለስ ይችላል። የፖርቱጋላዊው የክንፍ መስመር ተጫዋች በአሁኑ ጊዜ በስፖርቲንግ ሊዝበን የሚጫወት ሲሆን የቪያሪያልን ፍላጎትንም ቀስቅሷል። ቪያሪያሎች በክረምት የፊት መስመራቸውን ለማጠናከር እየፈለጉ ነው። የሃያ አምስት ዓመቱ ፖርቱጋላዊ በዚያ ውድድር ዓመት አስቆጥሮ 15 ለጎል የሆኑ ኳሶችን አመቻችቶ በማቀበል ጥሩ ብቃት ላይም ይገኛል። ይህ ቁጥር የበርካታ የአውሮፓ ክለቦችን ትኩረትም ስቧል። ትሪንካው ራሱን ለመመስረትም ከታገለበት ከብሉ ግራናው ቆይታ በኋላ ትሪንካኦ በፖርቱጋል ውስጥም አቅሙን በማሳየት ብዙ ፈላጊዎችን መሳብ ችሏል። ትሪንካኦ በስፖርቲንግ ያሳየው ብቃት የቡድኑን ቁልፍ አካል እንዲሆንም አድርጎታል። ተጫዋቹ ያለው አቅም በትልቅ ቡድኖችም የመጫወት አቅም እንዳለው እንዲያሳይ አድርጎታል። ቪያሪያል የአጥቂው ክፍል ተጫዋቹን እየፈለጉ ሲሆን ፖርቱጋላዊው ቡድናቸውን ለማጠናከር ጥሩ አማራጭ ማድረግ ይመለከቱታል። ትሬንካው ከባርሴሎና ቆይተው በኋላ ወደ ስፔን ለመመለስና እድገቱን ለማሳየትም እድሉ አሁን አለ። ይህ የዝውውር ፍላጎትም ለክንፍ ተጫዋቹ የሚስብ ሊሆን እንደሚችል ይገመታል። ስፖርቲንግ በቀላሉ እንዲሄድ ፍቃደኛ አይደለም። ነገር ግን አሳማኝ የሆነ አቅርቦት ከመጣም ዝውውሩን በክረምት ሊጠናቀቅ ይችላል። ቢጫ ሰርጓጆቹ በፖርቱጋላዊው ላይ ፍላጎት ያሳዩ ሌሎች ቡድኖችን ማሸነፍ ከፈለጉ በፍጥነት ወደ ንግግር መሄድ እንደሚጠበቅባቸውም መረጃዎች እያሳዩ ይገኛሉ። ማንቸስተር ዩናይትድ የቦርንማውዝ አጥቂ ጃስቲን ክላይቨርትን በክረምቱ የዝውውር ጥያቄ ለማቅረብ እየፈለጉ እንደሆነ ተሰምቷል። ዩናይትዶች ስቴትስ በሜዳው የመጨረሻው ክፍል ውስጥ ባጋጠማቸው ችግር ምክንያት ፊት መስመራቸው ላይ ሶስት ተጫዋቾችን ለማስፈረም ይፈልጋሉ ሲል ከቼንዶ ኦፍሳይድ ዘግቧል። እንደ አሊሃንድሮ ጋርናቾ፣ ራስማስ ወላንድ እና ጆሹዋ ዘርክዝ ያሉ ተጫዋቾች በዚህ አመት ጥሩ ግልጋሎትን ስላልሰጡ ሰጥቶ ክለቡ በፕሪሚየር ሊጉ ሊግ ደረጃ ሰንጠረዥ 13ኛ ደረጃ ላይ ተቀምጧል። ከዚህ መጥፎ አመት በኋላ ዩናይትዶች የማጥቃት ክፍል ውስጥም የቼሪውን ሰው በዚህ ክረምት ላይ ያስፈረሙት እንደሚችሉ ተናግሯል። ይሁን እንጂ ሆላንዳዊው ተጫዋችን ማስፈረም ቀላል እንደማይሆን ተዘግቧል። ሌሎች የእንግሊዝ ክለቦች ኒውካስል ዩናይትድ፣ ቶትንሃም ሆትስፐርስ እና ሊቨርፑል አጥቂውን በክረምቱ እንደሚመለከቱት የተነገረው የተናገረው በ28 ዓመት እንግዲህ በ28 የፕሪሚየር ሊግ ጨዋታዎች 12 ጎሎችን እና 6 ለጎል የሆኑ ኳሶችን አመቻይቶ በማቀበል ጥሩ ዓመትን በቦርንመዝ እያሳለፈ ነው። የክንፍ ተጫዋቹ በቫይታሊቲ ስቴዲየም እስከ 2028 ክረምት ድረስም ኮንትራት ያለው ሲሆን ዋጋው ከ50 እስከ 55 ሚሊዮን ዩሮ አካባቢ ነው። ይህም ዋጋ ውድ እንደሆነ ነው የሚታሰበው። ጀስቲን ክላይቨርት በተመለከተ ወደ ማንቸስተር ዩናይትድ መዘዋወሩ በአሁኑ ጊዜ እጅግ አጓጊ ላይመስል ይችላል። በተለይም ከዚህ ዓመት በቦርን መዝ ባሳየው ድንቅም ከዩናይትድ በላይ ለተጫዋቹ ቅርብ የሆኑ ክለቦች አሉ። ስለሆነም ዩናይትድ ጀስቲን ክላይቨርትን በቀላሉ ላያገኙት እንደሚችሉ መረጃዎች እየወጡ ነው። ዩናይትዶች በተጨማሪም የአታላንታውን አጥቂ አዶሜላ ሉክመንን እና የአንትራክ ፍራንክፈርቱን አጥቂ ሁጎ ኤኬቴኬን ጨምሮ ሌሎች አማራጮችንም እየተመለከቱ ነው። ፋብሪዚዮ ሮማኖ ለክረምት የዝውውር መስኮት ሊቨርፑል ዶኒ ሆጅሰንን እየተከታተሉ መሆኑን አረጋግጧል። የመርሲሳይዶ ቡድን በተከላካይ መስመሩ ላይ በክረምቱ እድሳቶችን ለማድረግ እየተዘጋጁ ነው። የቨርጅል ቫንዳይክን ግልጋሎት ከክረምት በኋላ ላያገኙ የሚችሉት ሊቨርፑሎች ከቫንዳይክ በተጨማሪ ኢብራሂማ ኮናቴንም ሊያጡት ይችላሉ። የኢብራሂማ ኮናቴ የአሁኑ ስምምነትም በ2026 የሚያበቃ ስለሆነም በስፖርት ዳይሬክተሩ ሪቻርድ ሂውዝ በክረምት ወቅትም ሊሸጡት እያሰቡ ነው። በሚቀጥለው የዝውውር መስኮት ዴን ሆይችሰንን ለማምጣት ሊቨርፑሎች ትልቅ ትግል የሚያስፈልጋቸዋል። ፋብሪትሲዮ ሮማኖ እንደዘገበው ቼልሲና ኒውካስል የወጣቱን ተከላካይ ትልቅ አድናቂዎች ናቸው። ነገር ግን ከሁሉም ክለቦች በላይ የካርሎ አንቸሎቲ ሪያል ማድሪድ የበለጠ ለዝውውሩ እድላለው ተብሎ ይናገራል። ሮማኖ ሲናገር ከጥር ጀምሮ ነው የነገርኳችሁ። ነገር ግን ቸልሲዎች ትልቅ ፈላጊዎች ናቸው። ለተጫዋቹ ቅርብ የሆኑ ሰዎች ጋርም ጥሩ ግንኙነት አላቸው። ተጫዋቾቹን ለረጅም ጊዜም ሲከታተሉት ነበር። በክለቡ ያሉ ሰዎች በጣም ያደንቁታል። ስለዚህም ቸልሲ በዝውውር ውስጥም አሉ ሲል ይናገራል። ሊቨርፑል ዴን ሁይሰንን እየተከታተለ ነው። አርኔ ስሎት ከሚያደንቃቸው ተጫዋቾች አንዱ ነው። የመልቀቂያ አንቀጹ እንዴት እንደሚሰራ ለመረዳትም ቀድሞውኑ አንዳንድ ግንኙነቶችን አድርገዋል። ባየር ሚኒክም ተጫዋቹን ይፈልጉታል። ባየር ሚኒክ ዴን ሆችሰንን ለመተከታተል በሴፕቴምበር ኦክቶበር፣ ኖቬምበር ተመልካቾችን ልከው እንደነበርም የሚታወስ ነው። በተጫዋቹ ላይ ትልቅ እድል ያለው ሪያል ማድሪድን መጨመር አለብን። ነገር ግን ሪያል ማድሪድ በክረምት በመሃል ተከላካይ ላይ ኢንቨስት ለማድረግም ከሩዲገር ዳቪድ አላባ አይደር ሜሌታውና አሲንሲዮ ጋርም ለመቀጠል ገና አልወሰነም። የ19 ዓመቱ የመሃል ተከላካይ ኮንትራቱ በቦርንመዝ ያለው ቆይታም እስከ ሰኔ 2030 ድረስም ይቆያል። ሊቨርፑል የማድሪድን ፍላጎት የማስቆም አቅም ካለው ዴንሆችሰንን ማግኘትም እንደሚችል ነው ዘገባዎች የሚያሳዩት። ሄሱስ አሬሶን የሚፈልገው የእንግሊዙ ክለብ ከኦሳሱና ድንቅ ተጫዋቾች አንደኛው የሆነው ሆሱስ አሬሶ ወደ ፕሪሚየር ሊግ ሊያመራ ይችላል። አሬሶ በእግር ኳስ ሕይወቱ ምርጡን ጊዜ እያሳለፈ ነው። የ ሃያ አምስት ዓመቱ የኦሳሱና የቀይ መስመር ተከላካይ በዚህ የውድድር ዘመን ጥራቱን በማሳየቱ በአህጉሪቱ ላይ በርካታ ክለቦችን ፍላጎትን ቀስቅሷል። ሚኬል አርቴታ ተጫዋቹ ፍጥነቱንና የማጥቃት ባህሪው ከቡድኑ አጨዋወት ጋር የሚጣጣም መሆኑን ስለሚያምን አርሰናል የፈላጊዎቹን ዝርዝር የተቀላቀለው የቅርብ ጊዜው ቡድን ሆኗል። የናቫሬስ ተከላካይ በዚህ የውድድር ዘመን በቪንሴንዞ ሞሬኖ እቅድ ውስጥም ቁልፍ አካል ሆኖ መስመሩን በሚገርም ብቃትም ሲጫወትበት ነበር። አካላዊ ብቃቱና የመከላከል ጥንካሬው በላሊጋ ውስጥም ካሉት ምርጥ የመስመር ተከላካዮች አንዱ እንዲሆንም አድርጎታል። ይህም እድገቱን በቅርበት እንዲከታተሉ በርካታ ክለቦች ፍላጎትን ስቧል። የአሬሶ እድገትን ብዙዎች ሳይከታተሉት አልቀረም። ለአርሰናል የቀይ መስመር ተከላካይ ቦታን ማጠናከር በመጪው ሲዝን ቅድሚያ የሚሰጠው ጉዳይ ነው። አርቴታ ከእንግሊዝ እግር ኳስ ፍላጎት ጋር መላመድ የሚችሉ ተጫዋቾችን ይፈልጋል። እናም የአሬሶ ፕሮፋይልም ያንን ሀሳብ ሀሳብ በትክክል ያሟላል። በማጥቃት ላይ ያለው ወጥነትና በመከላከል ላይ ያለው ታክቲካዊ ዲሲፕሊንም ለለንደኑ ቡድን በጣም ማራኪ አማራጭም ያደርገዋል። ኦሳሱና ለተጫዋቹ ብዙ ፍላጎቶች ስላሉት በክረምቱ እንደሚያጡት አምነዋል። አሬሶ አስደናቂ ብቃቱን በስፔላ ሊግ ያሳየ ሲሆን የሮጂ ብላንኮቹ አርሰናል ወይም ደግሞ ሌላ ቡድን በክረምቱ የዝውውር ገበያ ላይም ጠንካራ ጥያቄን ለማቅረብ ከወሰነ ሁኔታውን መገምገም ይኖርባቸዋል ተብሎ ነው የሚታሰበው። ላውታሮ ማርቲኔስ እና ደንዘል ደምፍሪስ ጉዳት ላይ የሚገኙ ሲሆን መቼ እንደሚመለሱ ታውቋል። ላውታሮ ማርቲኔዝ እና ዳንዘል ዳንፍሪስ ሁለቱም በጉዳት ምክንያት ለሲሞኔ ኢንዛጊ ቡድን ግልጋሎት አይሰጡም። ስለሆነም ላውታሮ እና ዳንዘል ዳንፍሪስ ወደ ኢንተር ሚላን የሚመለሱበት ቀን ታውቋል። ሁለቱም ላውታሮ እና ዳንፍሪስ ከመጋቢት ወር ላይ በብሔራዊ ቡድናቸው ተመርጠዋል። ነገር ግን ሁለቱም ተጫዋቾች ከአርጀንቲና ና ኔዘርላንድ ቡድን የመጀመሪያ ጨዋታዎች በፊት ራሳቸውን አግለው ለተጨማሪ ግምገማ ወደ ሚላን ከተማ ተመልሰዋል። ላውታሮ በዚህ ሳምንት ከብራዚል ና ዩራጓይ ጋር ለዓለም ዋንጫ ማጣሪያ ሲጫወት የነበረ እንግዲህ ሊጫወት ነበረ፣ ነገር ግን በደረሰበት ጉዳት ከአርጀንቲና ብሔራዊ ቡድን ራሱን አግልሎ ወጥቷል። ላውታሮ ማርቲኔዝ ወደ ጣሊያን ሲመለስ ተጨማሪ ምርመራዎችን አድርጓል። የጡንቻ ጉዳቱ ላውታሮ እሁድ ከኡዲኒዜ ጋር በሚኖረው ጨዋታ ላይ እንደማይኖር ታውቋል። ከስካይ ስፖርት ኢታሊያ ባገኘነው መረጃ መሰረት በሚቀጥለው እሮብ በሚላን ለሚደረገው የኮፓ ኢታሊያ የግማሽ ፍጻሜ የመጀመሪያ ጨዋታ የመድረሱ ነገር ያልታወቀ ሲሆን በሴሪኤ ኤፕሪል 5 ከፓርማ ጋር በሚደረገው ጨዋታ ዝግጁ ሊሆን ይችላል። ዳንዘል ዳምፍሪስን በተመለከተ ከሜዳ ውጪ ትንሽ ረዘም ያለ ጊዜ ነው ያሳልፈዋል። ከኡዲኔዜ ጨዋታ ጨምሮ ከሚላን ጋር ለሚኖረው ጨዋታ፣ እንዲሁ ደግሞ በቀጣይ ከፓርማ ጋር በሚደረገው የሴሬ ጨዋታ ላይ አይሰለፍም። ጉዳቱ በኤፕሪል 8 ከባየር ሚኒክ ጋር ለሚደረገው የቻምፒየንስ ሊግ ጨዋታ እንደሚመለስ ይጠበቃል ነው እየተባለ የሚገኘው። ባርሴሎና ወሳኙን ተጫዋች ከጉዳት መልስ ያገኛል። ኢንጎ ማርቲኔስ ሐሙስ ማርች 27 ከኦሳሱና ጋር ለሚደረገው የላሊጋ ጨዋታ ወደ ሜዳ ሊመለስ ነው ሲል ሙንዶ ዲፖርቲቮ ዘግቦ እንደነበር መረጃዎች ወጥተዋል። አንጋፋው ተከላካይ ግን በዚህ ወር መጀመሪያ ላይ ጉዳት አጋጥሞት እንደነበረ የምናስታውሰው ነው። በቅርብ ጊዜ ከዓለም አቀፍ ጨዋታዎች ውጪ መሆኑን የምናስታውሰው ነው። በካታላኑ ቡድን ቀጣዮቹ የሊግ ጨዋታዎች ላይ ኢንጎ ማርቲኔስ ተሳትፎ አጠራጣሪ ነበር። ነገር ግን ኦሳሱና ጨዋታ ላይ መሳተፉ በርካቶችን አስገርመዋል። ሃንስ ፍሊክ ለኦሳሱናው ጨዋታ የኋላ መስመሩ ላይ ስጋቶች ነበሩበት። ፓኦ ኩባርሲ ጉዳት አጋጥሞት ከስፔን ካምፕ መውጣቱም ይታወሳል። ይህ እንዲህ እንዳለ ሮናልድ አራውሆ በሳምንቱ አጋማሽ ከብሔራዊ ቡድኑ ጋር ስለተጫወተም ለሐሙሱ ጨዋታ አይደርስም ተብሎ ተረጋግጦ ነበር። ይሁን እንጂ ግን ባርሴሎና ኢንጎ ማርቲኔዝን አግኝቷል። ተከላካዩ በቀኝ ጉልበቱ ላይ ከነበረበት ጉዳት አገግሞ ልምምድ ጀምሮ እንደነበር እናስታውሳለን። ና በጨዋታው ላይም ተሳትፎን አድርጓል። በዚህ መሰረትም የ33 ዓመቱ ተጫዋች በሐሙሱ ጨዋታ ላይ ተሰልፎ ተጫውተዋል። እንግዲህ ይህ እንግዲህ በእንዲህ እንዳለ ኢንጎ ማርቲኔስ በሁሉም ውድድሮች 34 ጨዋታዎችን በማድረግ በውድድር አመቱ በሃንስ ፍሊክ ስር ድንቅ ብቃትን አሳይተዋል። ኢንጎ ማርቲኔስ ከፓው ኩባርሲ ጋርም በመሆን የኋላ ክፍሉን በአስተማማኝ መልኩ እየመሩት ነው። ስፔናዊው ተጫዋች እስከሚቀጥለው ክረምት ድረስም በክለቡ የሚያቆየውን የአንድ አመት ማራዘሚያም በቅርቡ ለባርሴሎና ጋር ይፈራረማል ተብሎ ነው የሚጠበቀው። ቶማስ ቱሄል የእንግሊዝ ተጫዋቾችን በተጨናነቀ መርሃ ግብር ውስጥ ቢቆዩም እንደሚንከባከብ ተናግሯል። ቶማስ ቱሄል ስለ ቀጣይ የክለቦች ጨዋታ እንግዲህ ብሎ ተጫዋቾችን አላሳረፍም ብሏል። ምክንያቱም ተጫዋቾች ከክለባቸው በላይ ለሀገራቸው ጨዋታዎች ላይ ማተኮር አለባቸው በሚል ምክንያት ነው። ይህ ክርክር የመጣው በሚኬል አርቴታ ተጫዋቾችን በሚይዝበት መንገድ እንደሆነ ታውቋል። ቶማስ ቱሄል ለመገናኛ ብዙኃን ሲናገር፣ አርሰናል ዴክላን ዋይሰን ከልክ በላይ እየተጠቀመ መሆኑን ተናግሯል። የአርሰናሉ ኮኮብ አርሰናል ከፒኤስቪ አንደንሆቨን ላይ ባደረገው የሁለተኛው ዙር ጨዋታ መቀመጥ ሲገባው አማካዩ ለረጅም ደቂቃዎች እንዳሰለፉ ጠቁመዋል። አርሰናሎች ከመጀመሪያው ጨዋታ ሰባት ለአንድ አሸንፈው ነገር ግን በሁለተኛው ጨዋታ 64 ደቂቃዎችን መጫወት ችሏል። ቶማስ ቱሄል ሲናገር ዴክላን ራይስ አርሰናል ፒኤስቪን ሰባት ለአንድ በመጀመሪያው ዙር ጨዋታ ካሸነፈ በኋላ በሚቀጥለው የቻምፒየንስ ሊግ ጨዋታ ላይ ዴክላን ራይስ የተጫወተበት ሁኔታን ግምት ውስጥ በማስገባት ስለ እኛ እሱ ደጋግመን መጠቀም ሲናገሩ ግርምትን ፈጥሮብኛል። ክለቦችን በተጫዋቾች ጉዳይ ደስተኛ እንዲሆኑ ለማድረግ እኛ መጎዳት ያለብን አይመስለኝም። ተጫዋቾችን እንከባከባለው። መርሃ ግብሩን እያየን ለተጫዋቾች ጥሩ ከለላን እናደርጋለን። የምንጫወተው የማጣሪያ ጨዋታ አለን። ለእኛ ደግሞ የሚጠቅመንን እናደርጋለን። ተጫዋቾቻችንን እንቆጣጠራቸዋለን። ለክለቦቻቸው ጋርም እንገናኛለን። በከፍተኛ ደረጃ ክትትል ላይ ነን። ምንም አይነት ችግር ካየን ተጫዋቾችን እንቀንሳለን። በመጀመሪያ እኔ ለተጫዋቾች ኃላፊነት ይሰማኛል። ተጫዋቾች ወደ ብሔራዊ ቡድናቸው መጥተው እንዲጎዱ አልፈልግም። የእንግሊዝ አሰልጣኝ ቶማስ ቱሄል ከዚህ በፊት ከክለቦች ጋር በሚሰሩበት ወቅት ከብሔራዊ ቡድና አሰልጣኞች ጋር በተጫዋቾች የጨዋታ ጊዜና ጉዳት ገደብም እንዳልተነጋገሩ አስታውቀዋል። የእንግሊዙ አለቃ በክለብ ውስጥም ሲሰራ የትኛውም የብሔራዊ ቡድን አሰልጣኝ ተጫዋቾችን እንዲያሳርፍ ጠይቆት እንደማያውቅም ጭምር ነው የተናገረው አንደም የብሔራዊ ቡድን አሰልጣኝ እንዲ አልጠየኩም፣ ምክንያቱም መክንያቱም ተጫዋቾቼ የሚመረጡት ተስፋ አደርግ ነበር። በተጨማሪ መነሱ ለሀገራቸው በመጫወት እንደሚኮሩም ተስፋ አደርግ ነበር። እርግጥ ነው የሆነ ነገር ቢከሰት በጭራሽ ደስተኛ አትሆንም። ማንም ሰው ምንም አይነት ጉዳት እንዳይኖርበት እንግሪ ሊተነበይ አይችልም፣ ነገር ግን የዓለም አንጫ ማጣሪያ ያለን፣ እናም ኃላፊነት የሚሰማቸው ውሳኔዎችን እናደርጋለን ሲል ነው ቶማስ ቱሄል ተጫዋታዎቹ በፊት ተናግሮ የነበረው። የፕሪሚየር ሊግ ክለቦች በ2025 የክረምት የዝውውር መስኮት ትልቅ ለውጥን ለማድረግ እየተነጋገሩ ነው። የፕሪሚየር ሊጉ ክለቦች ከ2025 26 የውድድር ዘመን በፊት የክረምቱን የዝውውር መስኮት እንዲያጠናቅ እንዲያጠር እንግዲህ በአሰልጣኞች ላይ የሚደርሰውን መጨናነቅም ለመቀነስ ድምፅም መስጠት ይችላሉ። በፕሪሚየር ሊግ ክለቦች መካከል የውድድር ዘመኑ ከመጀመሩ በፊት የክረምቱን የዝውውር መስኮት የመዝጋት ፍላጎትም በድጋሚ ለውይይት ቀርቧል። በአሁኑ ጊዜ የዝውውር መስኮቱ ከፕሪሚየር ሊጉ ጅማሮ ጋር ይደራረባል። ለምሳሌ ባለፈው ክረምት የዝውውር መስኮት ከጁን 14 እስከ ኦገስት 30 ድረስ ቆይቷል። ይህ ማለት ኦገስት 16 ከተጀመረው ፕሪምየር ሊግ በኋላም ለሁለት ሳምንታት ሳይዘጋ ቆይቷል። የፕሪሚየር ሊግ የክረምት የዝውውር መስኮት በ2018ና 2019 መጀመሪያ ላይ ሊጉ ሳይጀመር ተዘግቶ ነበር። ነገር ግን በቀጣ ዓመት ኮቪድ መጥቶ በድጋሚ ወደ ቀድሞ አሰራሩ ተመልሷል። አሁን እርምጃው እንደገና ተግባራዊ ለማድረግም በክለቦች ውስጥ ባሉ የስፖርት ዳይሬክተሮችና ውሳኔ ሰጪዎች መካከልም ውይይት አለ። የፕሪምየር ሊግ ክለቦች ከፍተኛ አመራሮች ሐሙስ በዚህ ጉዳይ ላይ ከውሳኔ ለመድረስም ይገናኛሉ። ዘቴሌግራፍ እንደዘገበው ከሆነ ቀደም ሲል በየካቲት ወረን በተደረገው ስብሰባ ላይ ውይይት ተደርጎበታል። እናም የ2025-26 የፕሪምየር ሊግ የውድድር ዘመን ኦገስት 16 ከመጀመሩ በፊት ሁሉም ዝውውሮች እንዲዘጉ ይፈልጋሉ። ነገር ግን ሐሳቡን ውድቅ ሊደረግም ይችላል። በሊጉ ከ14 ክለብ በላይ ድምጽ መስጠት አለበት። በተጨማሪም የሌሎች ሊጎችን ሁኔታ መመልከት ያስፈልጋል። ባለፈው አመት ንግግር ያደረጉት የኢሲኤ ዳይሬክተር ክሪስ ዋርትስ ሁሉም ክለቦች በዚህ ጉዳይ ላይ ከስምምነት መድረስ አለባቸው። ዋርትስ ሲናገር በዚህ ጉዳይ ላይ ውሳኔ በማላው ሊግም ውስጥ እንግዲህ ለመወሰን ክለቦች ጠንክረው እየሰሩ ነው። በሚቀጥለው አመት በዝውውር መስኮት የሚዘጋበት ኦገስት 16 ሊጉ ከመጀመሩ በፊት መሆን አለበት። ውድድሩ ተጀምሮ ተጫዋቾች ለሳምንታት እየተሸጡ መሆናቸው ሁሉንም እያበሳጨና እያናደደ ነው። በስፔን ውስጥ ያለ አንድ ትልቅ ክለብ ችግር ፈጥሯል። ይህ ነገር በዚህ አመት ሊከሰት አይችልም። የችግሩ ባለቤት ባርሴሎና ነበረ። በገንዘብ ችግሮች ምክንያት በዝውውር ገበያው ላይ በጣም ዘግይቶ ነበር ሲንቀሳቀስ ሊንቀሳቀስ የፈለገው። ስለዚህም የቢግ ፋይፍ ስምምነትን አፍረሰባል። ዘንድሮ ይህ ነገር አይደገምም። የእንግሊዝ አይነት የዝውውር መዝጊያ ቀናት ማሳጠር በሌሎች ሊጎችም ለመተግበር እየተሰራ ነው ሲልም ነው እንዲሁ የተናገረው። ራፊኒሃ ባሎንዶር በአእምሮ ውስጥ አይደለም ብዬ አልዋሽም ሲል ይናገራል። በብራዚል ቴሌቪዥን ጣቢያ ላይ ከቀድሞ የባርሴሎና ተጫዋች ሮማሪዮ ጋር ቃለመጠይቅ ያደረገ ሲሆን የባርሴሎናው የክንፍ ተጫዋች ስለ ባሎንዶር ብዙ ማሰብ ትኩረትን የሚከፋፍል ነገር ሊሆን ይችላል ሲል ተናግሯል። ነገር ግን ግቦቹን ካሳካ የግለሰብ ሽልማትን የማግኘት እድሉ በጣም ከፍተኛ ነው ብሎ ያምናል። የአስደናቂ የውድድር ዘመን ኮከብ የሆነው ራፊኒሃ ቀድሞውንም ስለ ባሎንዶር በሮማሪዮ ቲቪ ቻናል ላይ ምላሽ ሰጥቷል። በአእምሮ የተሻለ ነገር መመኘት የተለመደ ነገር ነው። ነገር ግን የግል ሽልማቶችን ትቼ በቡድን ግቦቼ ላይ ለማተኮር እሞክራለሁ። አሁንም በባርሴሎና ግቦችን ማስቆጠር፣ አሲስት ማድረግና ዋንጫ በማሸነፍም ላይ አተኩራለሁ ሲልም ነው ራፊኒ ሀይ ተናገረው። በማስታወሻ ደብደር ደብተሬ ላይ የጻፍኳቸው ግቦች ያሉኝ በዚያ ውድድር ዓመት መጨረሻ ያሳኳቸው ነገሮች ከባርሴሎና ጋር ካሳካሁኝ የግለሰብ ሽልማት የማሸነፍ ዕድሌ በጣም ከፍተኛ ይሆናል ብዬ አስባለሁ። ነገር ግን በባሎንዶር ላይ ብዙ ትኩረት ማድረግ አልወድም፣ ምክንያቱም ብዙ ማሰብ በሜዳ ላይ ትኩረትን የሚከፋፈል ሊሆን ይችላል። ዋና ዓላማ ግቦችን ማስቆጠር፣ እድሎችን መፍጠር፣ ዋንጫዎችን ማሸነፍ እና መደሰት ነው ሲልም የተናገረው ሮማሪዮ ለራፊኒ አስቆጠርካቸው 11 የቻምፒየንስ ሊግ ግቦች አንድ የአንድ የብራዚላዊ በአንድ ዓመት በቻምፒየንስ ሊግ አስቆጠረው ሪከርድ መሆኑን አስታውሶታል። ራፊኒያም ሲናገር እውነታው ግን እነዚህ ቁጥሮች ላይ ለመድረስ በጣም እንደ ተቃረብኩኝ እንኳን አላውቅም ነበር፣ ሲነግሩኝ ተረዳሁኝ። በአጠቃላይ አስገራሚ ነበር። ይህም እንግዲህ ማሳካቴ በጣም ደስተኛ ነኝ። በባርሴሎና ውስጥም ጥሩ ጊዜ እያሳለፍኩኝ ነው። ይህን ዓመት ልገልጾ አልችልም። የማይታመን ነው። በባርሴሎና መልበሻ ክፍል ውስጥም ያለው የቅርብ ጓደኛ ላሚን ያማል ነው። ስለሱም ተናግሯል። ልዩ ተሰጧለው ላሚን ያማል አስደናቂ ነው። ሪከርዶችን ለመስበርና ለአመታትም የግለሰብ ሽልማቶችን ለማሸነፍ የሚያስፈልገው ሁሉም ነገር አለው ብሏል። በተጨማሪም ሮበርት ሌቨንዶስኪንም አሞካሽተዋል። የእሱ የጎል ማሽን ነው፣ ለዚህ ምንም ጥርጥር የለውም። ራሱን እንዴት ማስቀመጥ እንዳለበት ያውቃል። በባርሴሎና በሶስት የውድድር ዘመናት ከሀያ በላይ ጎሎችን ያስቆጠረው በአጋጣሚ አይደለም። በፍጹም የተለየ ተጫዋች ነው በማለትም ቃለ ምልልሱን ቋጭቶታል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ላይ ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። ኳርባሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። እንግዲህ ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። በነገው ፕሮግራማችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛለን። መልካም ቀን እንዲሆንላችሁም በአክብሮት እመኛለሁ። ለመላው የእስልምና እምነት ተከታዮችም እንኳን ለ1446 ኛው የኢድ አልፈጠር በዓል በሰላም አደረሳችሁ ለማለት ከወዲሁ ወዳለው መልካም ጊዜ እንዲሆነላችሁም በአክብሮት ተመኘው።